ሰላም እንደምናችሁ፣ የዚህ ቻናል ተከታታዮች፣ ዛሬ በአጭር ድምፀ መጽሐፍ ተገናኝተናል። ይህ መጽሐፍ በካርል ዩንግ የተጻፈ ሲሆን ካርል ዩንግ የትራውማ ኤክስፐርት፣ የሳይኮ አናልሲስ የሊቅ፣ በውስጣችን የታመቁ ስሜቶችን እንዴት አድርገን ልንረዳ እንደምንችል ከጻፋቸው መጽሐፎች የተውጣጣ አጭር ድምፀ መጽሐፍ አዘጋጅቼ አምጥቼ ላችኋለሁ። በዚህ መጽሐፍ ጥላዊ ማንነትን አሸንፎ እውነተኛ ማንነትን ማግኘት እንዲሁም ደግሞ በድብቁ ሊናችን ውስጥ የተዘሩ የማይጠቅሙ ዘሮችን ምን እንደሆኑ በመቀጠልም ጥላዊ ማንነታችን ወይም ደግሞ ትራውማ ምን ማለት እንደሆነ ያንንስ እንዴት አድርገን ልናስወግድ እንደምንችል በምሳሌ እያየን የምንሄድ ሲሆን በስተ መጨረሻ ጥላዊ ማንነትን ተረድተን ትራውማን የምናስወግድበትን መንገድ አይተን የምናጠናቀቅ ይሆናል። መልካም ቆይታ ሆንላችሁ። በውስጥ በተደበቀው የሁሉም የሰው ልጆች ማንነት ውስጥ አንድ የማንረዳው ግን በጣም አደገኛና ተጽዕኖ ፈጣሪ የሆነ ማንነት አለ። ይህንንም ኔዘርላንዳዊ የሳይኮ አናሊሲስ ሊቅ ካርል ጉስታቭ ዩንግ ሻዶው ወይም ጥላ እያለ ይጠራዋል። በእኛ ሀገርም ቆሌ እየተባለ ይጠራል። ጥላ ልንፈራው የሚገባንና የሚያስፈራራን አውሬ ሳይሆን ያልተረዳነው አጋራችን፣ ያገለልነውና ሸፋፍነን የደበቅነው ውስጣዊ ማንነታችን ነው ሳይኮሎጂካል አርኪታይፕ ብሎ በጻፈው መጽሐፉ ካርል ጉስታቭ ዩንግ ዘ ሻዶወይዝ ዘ ሞራል ፕሮብለም ዛት ቻሌንጅስ ዘ ሆል ኢጎ ፐርሶናሊቲ ፎር ኖ ዋን ካን ቢካም ኮንሽስ ኦፍ ሻዶ ዊዛውት ኮንስደረብል ሞራል ፈርት ብሎ ይለናል። ይህም ማለት ጥላችን ማንነታችን የሚፈታተን የሞራል መዛባት ችግር ውጤት ነው። ንቁ የሆነ ሞራላዊ ጥረት ወይም ያላሰለሰ ጥረት ሳያደርግ ማንም ቢሆን ጨለማዊ ማንነቱን ወይም ጥላውን መረዳት አይችልም ይለናል ዩንግ። ጥላችንን መረዳት የማሰብና የመመራመር ውጤት ሳይሆን ሰብአዊነት ወደ ሆኖ ማንነታዊ ልብ የሚደረግ ጠቃሚና ወሳኝ ጉዞ ነው። ይህም በውስጡ ያመቅናቸውና የደበቅናቸው ንዴት፣ ቁጣ፣ ወሲብ፣ ቅናትና ሌሎችም ቀዳሚና መሠረታዊ ስሜቶችና ፍላጎቶቻችንን አጠቃሎ ይዛል። ጥላችን ወይም ይግባዊ ማንነታችን ልንፈራውና ልንደብቀው ብሎም ልንሸሸው የሚገባን የማንነታችን ክፍል ሳይሆን ልንረዳውና ልናስተውለው የሚገባን ማንነታችን ሲሆን በውስጡም ለእድገታችን እጅግ ጠቃሚና ወሳኝ የሚሆኑ እምቅ አቅሞችን አቅፎ ይዛል። ጥላችንን በመቀበልና በመረዳት የተመጠነና ከውስብስብ የጸዳ እውነተኛ የሆነ ሕይወታዊ እውነታችን ላይ መድረስ እንችላለን። ግን በተቃራኒው ጥላችንን ችላ ብለን የምንተዋውና ላለመረዳት የምንሸፋፍነው ከሆነ ለሥነ ልቦናዊና ስሜታዊ መዛባትና ቀውስ ያጋልጠናል። ከዚህም ጋር ተያይዞ ጥላችን የሆነ የተለየና ልናገለው የሚገባን ማነታችን አይደለም፣ ነገር ግን ልንወደው የሚገባን ግን የገፋ ነው። የማነታችን አካል ነው። በጨለማ ወይም በጥላዊ ማንነታችን ላይ የንቃተ ህሊናን ብርሃን በማብራት በሐሳብ ዓለማችን በስሜታችንና በባህሪያችን ላይ የሚያደርስብን አሉታዊ ጫና መረዳትና መገንዘብ እንችላለን። ነገር ግን ይህንን የለውጥ ጎዳና ለመቀየር መጀመር እንደምታስቡት ቀላልና ዝም ብሎ መንገድ አይደለም። በድብቁ የአእምሯችሁ ክፍል የሚገኘውን ጥላችሁን ለመጋፈጥና ተጋፍጦቱን ለማሸነፍ ድፍረት ራስን ማወቅ ወይም ሰልፍ አዌርነስና ቁርጠኛ ውሳኔን ከድግግሞሽ ወይም ኮንሴንሳሲ ጋር ይጠይቃል። ለዚህ ዝግጁ ናቸው። በድብቁ ህሊናችን ውስጥ የተዘሩ የማይጠቅሙ ዘሮች። እስኪ አእምሯችሁን ንጹሕና ውብ ሆኖ እንደተስተካከለ የምትወዱትን ሰው ልትጋብዙበት፣ እንዳዘጋጃችሁት በሚያምሩና በተንቆጠቆጡ ዕቃዎች እንዳስዋባችሁት ሳሉ ናችሁ። አስቡት። ይህ የሚታየው ክፍል ንቁ አእምሯችሁን ወይም ኮንሽየስ አእምሯችሁን ይወክላል። በዚህም ክፍል ውስጥ ከላይ የሚታዩ ለሌሎች ብታሳዩቸው የምትኮሩባቸውን ባህሪዎቻችሁና ታይታዊ ማንነታችሁን በሚያንጸባርቁ ማንነታችሁ የታጨቁ ናቸው። ሆኖም ግን እያንዳንዱ የሚያምርና የተዋበ ቤት ጓዳና ጎድጓዳ አለው። ማንም እንዲያየው የማይፈልግ የቤቱን ገመና አፍኖና ሸሽጎ በውስጡ የያዘ ከባለቤቱ ውጭ ማንም የማያውቀው ይህም ባልተረዳ ነው እየተሰማን ደብቀን ባፈንነው ስሜታችንና ማነታችንን በሚነዳው በድብቁ ህሊናችን ወይም በኢጓዊ ጥላችን ይወሰናል። ሻዶ በምንለው በዚህም ውስጥ የተረሱ ትውስታዎች የታመቁ ስሜቶቻችንና ፊት የነሳችኋቸው ማነታዊ ክፍሎቻችሁ ይገኙበታል። ታዲያ በዚህ የማነታችሁ አካል ሆኖ በናቃችሁትና አፍናችሁ በያዛችሁት ማነታችሁ ላይ በርን ከርችሞ ዘግቶ ዝም ማለት ውስጣዊ ማነታችሁን አጥብቆ የሚፈታተን ፈተና ነው የሚሆነው ምክንያቱም ጥላችሁ ዘውትር እያደባ እንደሚወጥ አንበሳ ይከተላቸዋል እንጂ ፈጽሞ ዝም ብሎ አይተዋችሁምና ሳታውቁት በሚከፈቱ የህይወት እንቅፋትና ፈተናዎች ቀዳዳዎች ያንሸኳሸኳል በነዛ ቀዳዳዎች ውስጥ መኖሩን ያንጸባርቃል እጅግ ጥልቅ በሆነ መልኩ ስሜቶቻችሁን ግንኙነቶቻችሁን ሀሳባችሁን እና ድርጊታችሁን በዚህ በጨለማ ውስጥ ሆኖ ይቆጣጠራቸዋል ይመራቸዋልም ማንነታችሁንም ወደምትፈልጉት ሳይሆን እሱ ወደሚፈልገው መንገድ ይነዳዋል። አሰበርጉና አስታውሶ እስኪ በጣም ከባድ በሆነ ቁጣዊ ንዴት ውስጥ ሆናችሁ መናገር የሌለባችሁን ተናግራችሁ ተጸጸታችሁ አታውቁም? የሆነ ሰው ያደረገው የማይገባም ይሁን ተገቢ ባህሪ አሉታዊ ምላሽ እንድትሰጡ አስገድዷቸው አውቅም። ብዙ እንደሚያጋጥማችሁ አልጠራጠርም። ይህም ጥላችሁ የማታዩት እግዋዊ ስሜታዊ ማንነታችሁ ያልተረዳችሁትና ያልታረቃችሁት ማንነታችሁን ያንጸባርቃል፣ ያሳያችኋል። ይህም ጨለማዊ ማንነታችሁ ወይም ጥላችሁ ቁልፍ ቆልፋችሁ ብትደብቁትና በዝምታ ብታፍኑትም በድብቁና ጥላዊ ማንነታችሁ ዝም ብሎ የሚቀመጥ ሳይሆን ማንነታችሁን የተቆጣጠረው ይመጣል። ልክ እንደ ሱስ ውስጣችሁን እየጎነቆለ ይመጣል። ይበልጥ መገንፈልና መደንፋት የሚቀናው ሰው እንድትሆኑ ያደርጋቸዋል። ባገለላችሁትና ይሻለኛል ይቀለኛል ደህና ሆናለሁ ስሜት ይረጋጋል ብላችሁ በገፋችሁትና ባፈናችሁት ልክ እርሱም የበለጠ ጠንካራና ፈርጣማ ይሆንና በውስጥ ጨለማዊ ማንነቱ ተደብቆ ማንነታችሁን መቆጣጠርና መምራት ይጀምራል። በህማም የተሞሉ ትውስታዎች፣ ያፈናችኋቸው ስሜቶችና ያልተፈቱ የቂምና የጥላቻ ቆርሻዎች። ይህ ጨለማዊ ማንነታችሁ የበለጠ እንዲጠነክርና ቅርጹ የበረታና የማይሸነፍ እንዲሆን አስተዋጽኦ ያበረክታሉ። ታዲያ ጥላችሁም እነዚህና የመሳሰሉ ባህሪዎቻችሁን ለማከማቸትና ለማመቅ የሚያገለግል ማከማቻ ቦታ ይሆናል። ይህም ማንነታችሁን ከሥነ ልቦናዊ ቀውስ ለመታደግ የሚደረግ ሰርቫይቫላዊ የመከላከል መንገድ ቢሆንም ሙሉ መቃቀማችንን ግን እንዳታገኙትና እንዳትጠቀሙበት ያጥርባችኋል። መረዳትና ማወቅ ያለባችሁ እውነታ ቢኖር ይህ ጥላዊ ማንነታችን አንድ ጊዜ አጋጥሞ የሚያበቃ ማንነት ሳይሆን የተለያዩ የህይወት አጋጣሚዎቻችሁን ተከትሎ ማንነቱና ውስጡ ያለውን ትውስታ በዚያው ልክ እያደሰና እየተቀያየረ የሚከታተለን የማንነታችን ክፍል ነው። እየበሰልንና ልብ እያወቅን ስንመጣ አሉታዊ እምነቶቻችንን ማስተሳሰር፣ ዳግም ማደስ፣ ብሎም ዞር ብለን መገምገምና ጥላዊ ማንነታችን ወይም ንቁ ኮንሸስ ከሆነው ማንነታችን ጋር የምናያይዝበት አጋጣሚ አለን። ይህንንም መረዳት በውስጣዊ ማንነታችን ተሰግስገው ባሪያችንና አእምራዊ ማንነታችንን የሚነዱ ቁልፎችን እንድናውቅ ያግዘናል። ጥላዊ ማንነት እንዴት ይፈጠራል? የሳይኮአናሊሲስ ሊቅ የሆነው ካርል ዩንግ እንደሚያስተምረው ከሆነ ጥላዊ ማንነታችን የሚፈጠረው የማንነታችንና ሰው የመሆናችን ማሳያ የሚሆኑትን ስሜቶቻችን ልክ እንደ ቁጣ፣ ንዴት፣ ፍርሃትና እና መገለጫዎቻችን የሚሆኑትን ጠቃሚ ምኞቶቻችንን የመፍጠር አቅማችንን አይጠቅመንም ብለን ወደ ዳር የተውነውን አቅማችንን ማፈናችንና ወደ ጎን መተዋችን እንደሆነ ያስገነዝበናል። በውደት እነዚህ ያፈናቸውና የተውናቸው የህይወት ክፍሎቻችን በድብቁ ህሊናችን ውስጥ ተጠራቅመው ጥላቸውን ይጥሉና ወይም ጥላቸውን ይሰሩና በማይታየው ጨለማዊ ክፍል ውስጥ ሆነው በሕይወታችን ላይ ሥልጣናቸውን ይቆናጠጡብናል። ጫናቸውንም ባልታዊ መልኩ በአእምሯችን ላይ በሰውነትና በስሜታችን ላይ ያሳርፉብናል። ካርል ጉስታቭ ዩንግ አርኪታይፕን ዘ ኮሌክቲቭ አንኮንሽስ በሚለው መጽሐፍ እንዳስቀመጠው ከሆነ ኤቭሪዋን ኬሪስ የሻዶው ይላል፣ ሁሉም ሰው የራሱ የሆነ ጥላ ተሸካሚ ነው ይለናል። ይህም ጥላዊ ማንነት በግለሰቡ ንቁ ህሊና ውስጥ ሳይታወቅና ሳይካተት በቀረ ቁጥር በግለሰቡ ማንነት ጥቁር ጥላውን እያጠላና ጥልቀቱን እያሰፋ ይሄዳል። በፍርሃት ተውጠን የበለጠ በራቅ ነውና ለመደበቅ ጥረት ባደረግን ልክ ጥላዊ ማንነታችንን መኖሩን ለማሳወቅ ሀሳባችንን ያዛባብናል፣ ስሜቶቻችንን ይቀያየርብናል፣ እይታዎቻችንን ያዘበራርቃል፣ ለሌሎች ያለን ምልከታ ያንሻፈፈዋል፣ ብሎም የፍርሃት መጠናችንን ከልክ ያለፈና የተጋነነ ያደርግብናል። ጥላዊ ማንነትን እንደሚያስፈራ ጠላትና አደገኛ እንደሆነ አውሬ አይቶ ማግለልና ለማስወገድ መሞከር በጣም ቀላል ነው፣ ግን ማስተዋል ያለብን ጥላዊ ማንነታችን በአውሬነት ውስጥ የተደበቀ ቁንጅናና ማስጠላቱ እውነታዊ ማንነትን በውስጡ የያዘ መሆኑን ማሳያ ነው። ጥላዊ ማንነት ወይም ሻዶ ጠላታችን አይደለም፣ ግን የማይታየንና አፍነን የደበቅነውን የማንነት ክፍላችንን የሚያንጸባርቅልን መስታወታችን ነው። ሳንረዳ ከተውነው ግን ግንኙነታችንና ተግባራዊ ሁነታችንን የሚያዛባብን ጠላታችን ይሆንብናል። ሻንካራቻሪያ የሚባል የሂንዱ አንድ ምሁር ሲናገር ዜር ኢዝ ኖ ኢኒሚ ዊዛውት ዩር ማይንድ ፎር ዩርሰልፍ ይላል። ለአንተ ከራስ አእምሮ ውጪ ሌላ ጠላት የለብህም ይላል። አእምሮህን መጠቀም ካልቻልክ አእምሮ እርሱ ራሱ የእሱ ባህሪያ እንድትሆን ያደርግሃልና ግን፣ ከተረዳነውና ከምናስተውለው ማንነታዊ ኑረታችን ከሆነው እኛነታችን ጋር ስናዋህደው ግን ጥላዊ ማንነታችን የጥንካሬያችን ምንጭ፣ ጥልቅ የሆነ ማንነታችንን የምንረዳበት ጥበባችን የምናገኝበት ክፍል ይሆናል። ለምሳሌ የውስጥ ጥልቅ ሐሳባቸውንና ምኞታቸውን የሚክዱ እነርሱ በሚመኙት ዘርፍ የሚሰሩ ሰዎችን እንደ ተወዳዳሪና ምቀኛ አድርገው ያስቧቸዋል። እናንተ መሆን የምትፈልጉትን ነገር ሌሎች ሰዎች ሆነው ስታገኟቸው በእነዛ ሰዎች ከፍተኛ የሆነ የጥናትና የምቀኝነት ስሜት ታንጸባርቃላችሁ። ግን በተዘዋዋሪ ውስጣዊ ምኞታቸውን እንደ ራሳቸው አካላዊ ቁራሽ አድርገው በማሰብ የሚፈልጉት ላይ ትኩረት ቢያደርጉና ያንን ውስጣዊ ኃይል ወደሚፈልጉበት አቅጣጫ ቢቀለብሱት በውስጣቸው ምሬትንና አሉታዊ ቁጭትን ከሚይዙ ይልቅ ትርጉም ያለው ግባቸውን ማከናወን ላይ እንዲደርሱ አቅም ያጎለብታሉ። ጠላዊ ማንነት ወይም ሻዶው ስናደንቀውና ስንቀበለው እንዲሁም ስንረዳው የምንፈራውና የምንሸሸው ፈተና ከመሆን ይልቅ እስከ ጥግ ድረስ የማይለየን ታማኝ ጓደኛና መሪያችን ይሆንልናል። ይህንን በምሳሌ እንመልከት። የሁለት ውብ ጥንዶችን ታሪክ እንመልከት። በጣም የሚዋደዱና እርስ በእርሳቸው የሚተሳሰቡ ጥንዶች ናቸው ጓደኛው ይበልጥ ታስብለታለች። የተረጋጋች ደርባባ የሆነች ሴት ናት። በዚህ ጸባይዋም ትኮራበዳለች። ባሏም ይወድላታል። ባሏንም የምትረዳውና የምታዳምጠው የምታፈቅረው በየቷ ትልቅ ቦታ የምትሰጠው የፍቅር አጋሯ ነው። ሆኖም ግን አንድ ቀን በተፈጠረ አለመግባባት የፍቅር አጋሯ የሆነ ስህተት ተሳሳተ። የተሳሳተው ስህተት ብዙ የጎላና የሚካበድ ባይሆንም እንኳን እሷ ግን በጣም አካብዳ ተቆጣችው። ሳታስቸውል ጮኸችበት። በንዴት ሆና አንተ እንዴት እንዲት ታደርጋለህ? እያለች ደጋግማ ተበሳጨችበት። የፍቅር አጋሩ እንዲህ ስትሆን አይቷት የማያውቀው ጓደኛዋ በምታሳየው የተለየ ጸባይ እየተገረመ ደንግጦ ዝም ብሎ ቀረ። ምንም አልተናገራትም። በጥቂት ቆይታዎች ውስጥም ከነበረችበት ስሜታዊነት ስትመለስ ባድረገችውና በሆነችው ሁኔታ እጅግ ተጸጽታ ደጋግማ ይቅርታ መጠየቅ ጀመረች። ይቅርታ፣ እኔ እኮ ስናደድ የማደርገውን አላውቀውም። በጣም ይቅርታ በጣም እሺ፣ እያለች ደጋገመችው። ቀኑን ሙሉ እሱ እሺ ብሏት ያለፈ ቢሆንም እያስታወሰች የቅርታ ማለቷን ግን አላቆመችም። ታዲያ በመሃላቸው ምንድን ነው የተፈጠረው ወይም እሷ አእምሮ ውስጥ የተፈጠረው ምንድን ነው የሚለውን ስንመለከት እሷ ያልተራዳችው ጥላዊ ማንነቷ ተስፋ በመቁረጥና በንዴት ላይ ተመስርቶ ሲገነባ የነበረው ድብቁ ማንነቷ በውስጥ ሲቆራጠራት ነበር። እሷም ይህንን ጥላዊ ማንነቷን በመካድ አምቃው ከላይ በሆነ ሳቅና ፈገግታ ስትሸፋፍነው ብትኖርም ድንገት ከታፈነበት በማትቆጣጠርበት መልኩ ፈንድቶ አጋለጣት፣ ከጓደኛዋም ጋር እንድትቀያየም አደረጋት። ይቺ ሴት ይህንን ድብቁን ጥላዊ ማንነቷን አስቀድማ ተረድተው ቢሆን ኖሮ ስሜቷን ተቆጣጥራ የምትናገረውን በመረጠች ነበር። ነገር ግን አልሆነም። አልቻለችም። ስሜቷን ሳትቆጣጠር በመናገሯ የፍቅር አጋሯን አስቀየመች። ስሜቷንም ቀለል አድርጋ ከክፍላቸው ወጣ ብላ ተረጋግታ ልታስተናግደው ሲገባ፣ እሷ ግን ቁጣዊ ማንነቷ እንዲቆጣጠራት ፈቀደችለት። ካርል ዩንግ ይህንን ሳይኮሎጂካል ፕሮጀክሽን ብሎ ይጠራዋል። ይህም ማለት ምንም የሚያስቆጣ ምክንያትና ምልክት በሌለበት የውስጥን እንዴት አጋጣሚውን ተጠቅሞ ሌላ ሰው ላይ መወጣትና የበቀል መረማመጃ ማድረግ ነው። የራሷን ጥላዊ ማንነት በመካድና ባለመረዳት ውስጧ የታመቀውን ስሜቷን ባለመረዳትና በድንገት በተፈጠረ አጋጣሚ ችግሩን በማጉላት የፍቅር አጋሯን እንደ ችግር ተመልክታ ስሜቷን ተወጣችበት። ይህ ታሪክ ጥላዊ ማንነታችንን መረዳትና ወደ ንቃተ ሊናችን በማምጣት ማዋሃድ ምን ያህል ጥቅም እንደሚሰጥ ያስተምረናል። ታዲያ ይህንን በማድረጋችን በድንገት የሚፈጠሩ ድብቅ የስሜታዊነት ፍንዳውታቾች ብቻ አይደለም የምንከላከለው፣ በዚሁ ልክ ጥልቅ ስለሆነው ድብቁ ሊናችንና አይጓችን ጠለቅ ያለ ግንዛቤ ጭምርም እንቃርምበታለን። ይቺ ሴት ስሜቷን ብታረጋጋና ውስጣዊ ግጭቶቿን ብትታገስ አጋሯን ባላስቀየመችው ነበር። እኛም ድብቁ ጥላዊ ማንነታችን ወይም ሻዶዋችንን በመርዳትና በመቀበል ግንኙነታችንን ብሎም የዕለት ተዕለት ኑረታችንን የተሻለ ማድረግ እንችላለን። አስታውሱ፣ ጥላዊ ማንነታችን እርግማንና የሚያስጨንቀን ጥላታችን አይደለም። ብዙ ጊዜ ሰዎች ከውስጣቸው የሚመጣው ሐሳባቸው ጠላታቸው፣ የሚጎዳቸው፣ የሚሰብራቸው፣ የሚያስጨንቃቸውና የሚደፈጥጣቸው እንደሆነ ያስባሉ። ግን ወደ ተሻለው ማንነታዊ እውነታችን እንድናድግ እውነተኛው ወደ ሆነው የሕይወት መንገድ የሚመራን፣ የሚያሳየንና የሚያስተምረን ውስጣዊ ሐሳባችን ወይም የታፈነውና የተደብቀው ማንነታችን ላይ ተመስርተን የምንረዳው እኛነታችን ነው። ይህም ወደምናፍቀው መንገድ ይወስደናል። ትራውማን የማስወገድ ሂደት ጥላዊ ማንነትን የምንረዳበትና ትራውማን የምናስወግድበት መንገድ ታሪኩ ጥሩ መግቢያ ይሆናል። ግን ትራውማን መረዳትና ማስወገድ ማለት ምን ማለት ነው? ከዚህ በፊት ሰምታችሁ ታውቁ ይሆን? በዚህ አሻጋሪና ማንነትን ቀያሪ በሆነ መንገድስ እንዴት ልትጓዙ ትችላላችሁ? የመጀመሪያውና ማንነትን መቀየር አጥብቆ የሚፈልገው ጨለማዊ ማንነታችንን ያለምንም ፍርጃና ወቀሳ ለመቀበል ዝግጁ የሚያደርግን ቁርጠኝነት ነው። ይህ ለረዥም ጊዜ ያመቅናቸውና ያልተረዳናቸውን ስሜቶች ወደ መገንዘብ የሚደረግ ጉዞ ስለሆነ ምናልባት በጣም ተስፋ አስቆራጭ ሊሆን ይችላል። ውስጡን ብዙ ሰው ይጠላዋልና፣ ብዙ ሰው ውስጡ የተሰበሰበውን እሱነቱን ይጸየፈዋልና። ጆርናል ማድረግ ወጉን የጠበቀ የጽሞና ጊዜ ወስዶ ጽሞና ማድረግና በሥነ ልቦና ባለሙያዎች የሚሰጡ የቴራፒ አገልግሎቶችን ማግኘት የመዳን ውደቱን ቀለል የሚያደርጉልን ከብዙ በጥቂቱ ጠቃሚ መሳሪያዎቻችን ናቸው። እነዚህም መሳሪያዎች በቂ የሆነ ግንዛቤን የግንዛቤን መስኮት በመክፈት በድብቁ ጥላዊ ማነታችን ውስጥ የታመቁትን ስሜቶቻችንን ብርሃን ወደ ሆነው የንቃተ ህሊና አደባባይ ያቀርቡልናል። እስኪ የጆርናሊንግን ጠቀሜታ ከግምት ውስጥ አስገብታችሁ ተመልከቱ። በውስጣዊ የሐሳብ ዓለማችን ያመቅናቸውን ሐሳቦቻችንን ስሜቶቻችንን በመጻፍ ከራሳችን ጋር የንግግር መድረክ እንፈጥራለን። በዚህም ራሳችንን የተለያዩ ጥያቄዎችን በመጠየቅ ስሜታችንን መረዳት እንጀምራለን። ለምሳሌ ለምንድን ነው ከዚህ ስሜት እየሸሸው ያለሁት? ከሚሰማኝ ስሜት ለማፈንገጥ እየሞከርኩ ያለሁት ለምንድን ነው? በዚያ ሁኔታ ተናድጄ ምላሽ የሰጠሁት? እነሱ ያሉኝን እንደሆንኩ ለምንድን ነው ያመንኩት ለምንስ በዚያ መልክ ተሰማኝ? ማንነቴን መቆጣጠርና ቁጣዬን ማረጋጋት ለምን ተሳነኝ? ምርጫዎቼ ለምን ለራሴ የማይጠቅሙ ይሆኑ? በሕይወቴ ውጤታማ ያልሆንኩት ለምንድ ነው? የሚሉትና ሌሎችን ጥያቄዎች እያነሳን በጽሑፍ መልክ እየተመለከትናቸውና ይህንን ለሚመስሉ ጥያቄዎች ምላሽ እየሰጠን በምንሄድበት ጊዜ በሂደቱ ውስጥ ጥላዊ የሆነው ማንነታችን በራሳችን ላይ ምን ያህል ተጽዕኖ ሲያሳርፍ እንደነበር የውስጣዊ ውቅራችን ወይም ፓተርኖች እየተገላለጡ ሲመጡ የምናስተውል የሆነ ወጉን የጠበቀ የጽሞና ጊዜ መውሰድም ትራውማን ለመረዳትና ውስጣዊ ጥላዊ ማነታችንን ለማጽዳት መንገዳችንን የሚያቀልልን መሳሪያ ነው። ብስል በሆነ አስተውሎታዊ ራስን ማወቅ ወይም ሰልፍ አዌርነስ ውስጥ ሆኖ ከሚሰማን አሉታዊ ስሜታዊነት ጋር ሳንጣበቅ አሉታዊ ሐሳቦቻችን፣ አሉታዊ ስሜቶቻችንና አሉታዊ ድርጊቶቻችንን እኛ ደግሞ እንደ ሌላ ተመልካች በመሆን አእምሯችንና እነዚህ ሐሳቦች የሚያደርጉትን ንግግር የሚያደርጉትን መሰዳደብ እና መወቃቀስ ገለል ብለን በማይንድፉልነስ በምንመለከትበት ጊዜ አእምሯችን እንደ ሁለተኛ በማድረግ የእኛ ማንነት የአእምሯችንና የሐሳባችንን ክርክርና ሰጣ ገባ ያለምንም ፍርጃ መመልከት እንዲችል ልምምድ ማድረግ መጀመር ነው። ይህ ልምምድ በድብቁ ህሊናችን ውስጥ ተሰገሰጉ ጥላዊ ማነቶችና ያልተረዳናቸው ስሜቶቻችን መነሻዎቻቸው ምን እንደሆነ ከምቾት ማጣታችንና ከሚኮሰኩስ ስሜታችን ጋር ተቀምጠን እንድናውቃቸውና እያሳድሩብን ያሉትን አሉታዊ ጫና ካለመመቻቸቱ ጋር ተጋፍጠን የጠላዊ ማነታችንን የምንረታበትና ጸጥ የምናሰኝበት እንዲሁም ውስጣዊ ሰላም የምናጎናጸፍበት መንገድ ነው። የስነ ልቦና ባለሙያ እገዛ ያውም ጀንጊያንስ ሳይኮ አናሊሲስ በሚባለው ሜተድ የታገዘ ከሆነ ጥልቅ የሆነውንና ያልንቃውን አንኮንሽየስ የአእምሮና የስሜት ዓለም ለመዳሰስና ነፃ ለማውጣት ያግዛል። ይህንንም የሰለጠነ ቴራፒስት በበታገዝ የምትወስዱት ከሆነ ጨለማዊ ወይም ጥላዊ ማንነታችንን እንዴት ወደ ንቃተ ህሊናችን በማምጣት ልንገላገለው እንደምንችል የሚያግዙ መፍትሄዎችን በመስጠት ሊያግዛችሁና ሊያበረታታችሁ ይችላል። ብዙ ጊዜ በእኛ ሀገር እንደዚህ አይነት እገዛዎችን መፈለግና ውስጣችን የታመቁ የጥላቻ፣ የቂም፣ የንዴት፣ የቁጣ፣ የወሲብ፣ አብዝቶ የመመገብ፣ አብዝቶ የመግዛት ስሜቶችን ከምን ጋር እንደተያያዙ ለመረዳት የሚደረጉ ጥረቶች እንዲሁም ያንን ለስነ ልቦና ባለሙያዎች ቀርቦ ማናገር እንደ ነውር መቆጠሩ አሁንም አልቀረም። ነገር ግን በቅርቡ በተሰሩ ሀገራዊ ጥናቶች ጥቆማ እንደሚያሳየው ከሆነ ከ80% በላይ የሚሆነው የሀገራችን የማህበረሰብ ክፍል የስነ ልቦና እገዛ ወይም ቴራፒ ያስፈልገዋል። ታዲያ የባለሙያዎች እገዛ በቀላሉ ልንመለከተው አይገባም። ምክንያቱም የጥላዊ ማንነታችንን ጥልቀትና ክብደት በሳይንሳዊ መንገዶች በመመርመር እገዛቸውን ስለሚለግሱ። ጥላዊ ማንነታችንን መረዳትና ከንቃተሊናችን ጋር ማዋሃድ ዋና ጥቅሙ ምልአታዊ ስብናችንን ለመረዳት ነው። ይህ ማለት አይረባኝም ጠላቴ ነው ብለን የደመደምናቸውና የተቀበልናቸውን አሊታዊ ስሜቶቻችንን ሳይቀር ማንነትን ለመቀየር መንገድ የሚቀይስ አቅም አላቸው ብሎ እንድማመንና መቀበል ነው። ለምሳሌ ንዴት ለለውጥ የሚያነሳሳን ለራሳችን ገደቦችን እንድናበጅ ማንነታችንን እንድናከብርና ለራሳችን የምንቆም እንድንሆን የሚያግዝ ካታሊስት መሆን ይችላል። እንዲሁም ቅናት በውስጣችን ተመኝተን ያላሟላናቸውን ፍላጎቶቻችንን ያሳየናል። በዚህም ወደ ህልማችን እንድንገሰግስና ዓላማችንን እንድንከተል የሚያግዘን ይሆናል። ታዲያ ድብቁ ጥላዊ ማነታችንን በመረዳትና ከንቃተ ሕሊናችን ጋር በማዋሃድ የብስጭትና ቁጣ መፈብረኪያ ጋን ከመሆን ወደ ጥበብና ጥንካሬ መፍለቂያ ምንጭነት መቀየር እንችላለን። በዚህም በራሳችን ምሉ ርኅራኄን የተላበስን ጽኑና በሕይወት የሚያጋጥመንን መከራ መከራ፣ እንዲሁም ፈተና በትጋትና በድፍረት ለመጋፈጥ አቅም የተላበስን እንሆናለን። ታዲያ መከተል ያለብን ሁለቱ ጥንዶች እንዳደረጉት ስሜታችንን መጭመቅና ማፈን ሳይሆን ስሜታችንን ቅድም በተነጋገርናቸው ዘዴዎች፣ በሌሎችም ዘዴዎች በመታገዝ እንዴት ወደ ተሻለው ማንነታችን ልንሸጋገርና ልናሸጋግረው እንደምንችልና በንቃተ ሊናችን ጋር በማዋሃድ የተለየ ማንነታችንን በተለየ ውጤት እንዲያብብና እንድናውቀውን ማድረግ ያለብንና ወደዛም ጥረት ማድረግ ያለብን። ያንንም ስናደርግ የማንነታችን ምሉ ጽብረቃን ከተከረቸመበት ቁልፍ ከፍተን እናወጣዋለን። በዚህም በጨለማ ማንነታችን ውስጥ የሚገኘውን ቁንጅናችንና ኃይላችንን እንላበሳለን። አስታውሱ ማንነትን የማወቅና የመረዳት መንገድ ጥላዊ ማንነትን ከማስወገድ ጋር የሚያያዝ አይደለም። ጥላዊ ማንነታችሁን ከውስጣችሁ ቆርጭ ያስወጣዋለሁ ብላችሁ ስትታገሉ፣ እርሱም ለብዙ ዘመናት የገነባው ጡንቻ ስላለ ከእናንተ ጋር አብሮ መልሶ የሚታገል ይሆናል። ያንን ትግል ደግሞ መቼም ቢሆን ኮንሽየስ በሆነው በአምስት ፐርሰንት ንቃተ ሊና ማሸነፍ የማትችሉት ይሆናል። ምክንያቱም ጥላዊ ማንነታችሁ 95 ፐርሰንት የሚሆነውን የህይወታችሁን ወይም የአእምሯችሁን ውቅ የስሜታችሁን ማንነት ስለሚይዝ፣ ስለዚህ ጥላዊ ማንነትን ከማስወገድ ጋር የሚያይ ሳይሆን ይህ ሀሳብ ጥላዊ ማንነትን ንን ብለን ከተቀበልነው የሰብናችን ውስጠት ጋር በህብረት ማዋሃድና መሸመን መቻል ነው። ከዛ ጋር ተስማምቶ የማይጠቅመውን በሚነገርና በተማርነው በሳይንሳዊ መንገድ በማስወገድ በውስጣችን ነፃነትና ሰላምን የማንቦች ወይም ሰላምን ነፃነትን ፍቅርን የመላበስ ሂደት መማር ነው። በዚህ ጊዜ ብቻ ነው ታዲያ በውስጣችን ባለው እንቁ ብርሃናዊ ማንነት ለዓለም የምናበራውና የምንደምቀው። ይህንን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። የሚጠቅምም ነገር እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየታችሁና ውስጣችሁን የነካ መልእክት ካለ ኮመንት ላይ በመጻፍ ፍቅራችሁን ግለጹልኝ። ይህ ቪዲዮ ለብዙ ሰዎች እንዲዳረስና በትራውማ እንዲሁም በዲፕሬሽን በአንዛይት የሚሰቃዩ ሰዎች አግኝተው እንዲማሩበትና ካሉበት ስቃይ ውስጥ እንዲወጡ ይህንን ቪዲዮ ለምታውቋቸው ሰዎች፣ በቅርባችሁ ላሉ ሰዎች ሼር አድርጉ። ለብዙ ሰዎች እንዲዳረስ ደግሞ አይታችሁ ዝም ብላችሁ አትለፉ፣ ላይክ አድርጉ። እስካሁን ድረስ አብራችሁ ስለነበራችሁ ካለበርግ አመሰግናለሁ። መልካም ቆይታ ይሁንላችሁ። ቸር ቆዩልኝ።